ማዝ እንግዲህ ልዕልትን ለፖሊሱ እንትን ብላ ቤቱን የራሱ አደረገች ማለት ነው። ምክንያቱም ይሄን ነው የምታደርግበት ብር ስለሌላት ልጇን ለፖሊሱ እንትን አለች ሸጠቻት ማለት ይቻላል። የእውነት በጣም የሚደብርና የሚያስጠላ ሴትዮ ናትና፣ ፈጣሪ ትዕግስት ሰው ለሰው ሀቅ ብሎ ለሰው ንብረት ብሎ የገዛ ልጁን አሳልፎ ይሰጣል። እንግዲህ ፖሊሱ በጥፊ መታት ማለት ነው። ልዕልትን እጇን ይዞ የኔ ፍቅር ምናምን ነገር እንዴ አራት አፍርም እንዲ አባታቱንም እንዲያንተ እንግዲህ፣ አልማዝ ልዕልት አሁን ተባራለች ከቤት ቤቱ የራሷ አድርገዋለች። ለጊዜውም ቢሆን እንግዲህ እነ ዳዊት ቤት ቁጭ ብላ እያለቀሰች እያለ ዳዊት መጣና ተጠጋት። እንዳትጠጋኝ ምናምን ብላ እንዴ፣ ሉሊት ለምን እንደምታለቅሹ ባለፈው ላደረግኩሽ ነው እንዴ? ሲላት፣ እኔ እኮ ቃይን ሲነኩብኝ ስለማልወድ ነው ለዛ ነው እንደ የከፋሽ ምናምን ሲላት አይ አይደለም ግን ለእሱም ቢሆን እንዳትነካኝ አለችው፣ ማለት ነው። አይ በቃ ይቅርታ፣ ግን የሆንሽውን ነገር ብትነግሪኝ ምናምን ሲላት የሆንኩት ድሮ የሆንኩትን ነገር እያስታወስኩም ባይ መጣ በድንገት አለችው፣ ማለት ነው። ምን ሆነች ነው ሲላት፣ ምን ያልሆንኩት ነገር አለ? በጣም ብዙ ነገር ደርሶብኛል፣ በጣም ብዙ በደል ደርሶብኛል። ይህንን ነገር ጫፍ ጫፉት ሰምቻለሁ ምናምን አላት፣ ማለት ነው። እና ንገረኝ እስኪ እባክሽን ምናምን አላት። አስፈላጊ አይደለም ለምን አንተ መናገሩ ምናምን አለችው፣ ማለት ነው። እባክሽን ንገረኝ የኔና ያንቺ ህይወት ተመሳሳይ ይመስለኛል አላት ወይ እነኚህ ልጆች ታማቾች ናቸው ይመስለኛል ሳስበው ማለት ነው ወይ አንድ አባት ልጆች ሊሆኑም ይችላሉ ብዬ አሰብኩኝ ማለት ነው ዳዊት እና ሉሊት የአንድ አባት ልጆች ሳይሆኑ አይቀሩም እንዳሰብኩት ከሆነ ማለት ነው እና እንግዲህ አበደ አበደ እስከ ዛሬ ለምንድን ነው የደበቅሽኝ ብሎ እንግዲህ እጇን ጎትቶ ወደ እና አልማዝ ቤት ይዟት እየሄደ ያለ ይሄ ካሌብ ደግሞ መንገድ ላይ መጥቶ እንደ ምን አይነት ሙዙዝ ያለ ልጅ ነው በፈጣሪ ይሄ ሁሉ እንደው በይድ አስመስሎ ፍት ፍትን በይድ አስመስሎት እንኳን አታርፍም እንደ አራታው ዳዊት ታ ማነካሌ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ እንደና ተከበራችሁ ቻናሌ የቤተሰቦች እንዴት ናችሁ ደና ናችሁ ወይ እኔ አለው አልহামዱሊላ እንግዲህ አልማዝ ታንኮሏ እንደቀጠለ ነው ማለት ነው ልጇን ከቤት ብርራለች ልጇን መባል እንኳን በጣም ይደብራል ማለት ነው እውነት ለመናገር ሉሊት በጣም አሰቃይታታለች ሉሊትን ማለት ነው ልእልትም ደግሞ ለእህቷ በጣም ጠበቃ ቆማለች። ነገር ግን ደግሞ ይሄ ፖሊስ እኔ አላማረኝም፣ የምማዬ ከእሱ ጋር ያለሽ ነገር ምንድነው? በቃ ሰውዬው የሆነ ተንኮለኛ ነገር ይመስላል ማለት ነው አውቃ እሷ ስለሸጠቻት አንዴ ስለረዳን ስላገዘን፣ እንደሞ እንደዚህ ያለሽ እንዴ? ፖሊስ እኮ ነው ምናምን ከዛሬ ጀምሮ ፖሊሱ ጠባቂያችን ነው የኛ ጠባቂ ነው ምናምን አለች ማለት ነው። አይ እኔ ግን ደስ አላለኝም የምማዬ አለች ማለት ነው። ከዛን ከእሷን ጋር እየተከራከሩ እንግዲህ ዳዊትና ሉሊት ወደነ አልማዝ ቤት እየመጡ እያለ እንግዲህ አልማዝ አለቀልሽ። ከዛን አልማዝ ከግቢ ልትወጣ ስትል ፖሊሱ መጣ ማለት ነው። እንዴ በልሰራ በጣ ፈዚ ሰዓት ስትለው ምነው መምጣት የለብኝም እንዴ ምናምን እያለ ይያለ ያሾፍ እንግዲህ እየሳቀ። ከዛም እንዴ ምነው በር ላይ በወሬ ያሽኝ ታዲያ ግባ አይባልም እንዴ? ወደ ቤት አላት ማለት ነው። ከዛን ግባ ቆይ፣ አንተ ወጣ ብዬ ልምጣ አለች ማለት ነው። ከዛ እንግዲህ እሷ ወጥታ ስትሄድ ዱሪት ልዕልት ሻይ ነው ምናምን ነገር አፍልታ መጣችለት ማለት ነው። ከዛ የኔ ፍቅር ነኝ እንደ ጠገቤ ቁጭ ብያል አለ። ኧረ ኧረ እንደው አያውቁትም የሚያረጉት አያውቁም አሉ። ከዛ እናንተ ሰውዬ ምን አስመክ ነው ፍቅር እኔ እንድናፈልግ እንጂ ራስን ፍቅር እንድፈልግ ምናምን አለችው ማለት ነው። ከዛም እንዴት እንደዚህ ያለሽ ነው ስለወደድኩሽ ነው እንደ ምናምን ብሎ በጥፊ መታት ማለት ነው። ከዛም እንዲ ከዛ ልጇን ድርግም አድርጎ ያዛት። እጅ ልቀቀኝ እያለችው እያለ አልለቅሽም ብሎ በጥፊያ ጮላት እና ሶፋ ላይ ወደቀች ማለት ነው። በጣም ነው የሚያሳዝነው። እንግዲህ እንትናም ማናት ፍኖትም እናቷ ታማባት፣ ወደ ጸበል ይዛ ሄዳለች ፍኖት። ይሄ ነበረች የሉሊት ጠበቃ እንግዲህ የለችም። በአጋጣሚ እናቷ ታማ ወደ ጸበል ይዛ ሄዳለች ተብሏል። እንግዲህ አልማዝ ያስቃየቻትን ወደ ኋላ መለስ ብላ እያየች እያለቀሰች ነበረና። እና ኒኬል እንግዲህ ታቆጣላችኋ ኒኬል የቆርቆሮ ኒኬል ማለት ነው። እሱ ከእጇ ላይ እቃ እያጠበች ወድቆ፣ እንዴት ትጠያለሽ ከጅህ ላይ እንዴት አትጠነቀቂም እንዴ? ኧረ እማዬ ይህ ኒኬል ነው እኮ ስትላትም፣ ኒኬል ቢሆንስ ተጠንቅቀሽ አሰሪም እንደ ብላ እየጮኸችባት እንግዲህ እሱ እሱን እያስታወሰች እያለቀሰች ነበረ ማለት ነው። ከዛም ለዳዊት ሁሉንም ነገር ነው ነገረችው። ዳዊትም አበደ አልማዝን ሳያት። አልማዝ ግን ያው ከኋላቸው ሆነ አየቻቸው። አለቀልኝ፣ በቃ ነገር ሁሉ ተበለሻሸ። ከዚህ በኋላ ቶሎ ብዬ የሆነ ነገር ማድረግ አለብኝ እያለች ነው። መቼ መላ አታጣ አንደ ወይኔ! ይህም ፖሊሱን አንገቱን ብላችሁ ድፉት ማለት ነው። ይድፋውና እልት ግን ምንም እንደምንም ብለሽ ከዚህ ከሰውዬ ጋራ ሆነች ማለት ነው። ከፖሊሱ ጋራ የውሸት ፍቅር ጀምረሽ እህትሽን ታደጊያት። የምር እህትሽን መታደግ አለብሽ ብዬ አስባለሁ። ምክንያቱም ይሄ ፖሊስ በጥቅም ነው አልማዝን ነፃ ያወጣው ማለት ነው። ሉሊትን ወንጀለኛ አደረጋት። ስለዚህ ሉሊት ምንም በማታቀው ነገር እየተሰቃየች ነው። ቤቷ ተወረሰ። የገዛ እህቷን ገላ ሉሊት ነች የገደለችው ብላ ተናገረች። ይህ ሁሉ እኔ ምን አይነት አላቅም። አልማዝ ግን መቼ ነው የምትጋለጠው? ያን ቀን ናፍቀኝ፣ በእውነት በጣም ናፍቆኛል። የምትጋለጥበት ቀን ማለት ነው። በጣም ግፏ በዛ። ያቺም ምናርዶስ ተብያዋም ከፍ ለሀገር ሄዳለሁ ብላ ምን ብላ ጠፋች፣ በዛው ቀረች ማለት ነው። ሴትዮዋን ምን እንዳደረገቻትም አይታወቅም። የእውነት በጣም ታሳዝናለች። እንትና ማለት ነው ሉሊት እና ዳዊት እንግዲህ ይህንን ሲሰማ በጣም ነው የተገረመውን። በጣም ተናደደ። እስከ ዛሬ እንድትደብቀሽን ታኖር ያለች ምናምን ማላት እንግዲህ እጇን እየጎት ነ እኔ እናንተ እኮ ተቀራርበን አናውቅም ምናምን አለ እንግዲህ። አልማዝ አላውቅም እሷ መቼ መላ አታጣም ያላንድ ምክንያት ከቤት አልወጣችም፣ ማለት ነው። ልእልትም እማዬ ይሄንን ቤት ያንቺን እንዳልሆነ እያወቅሽ ግን እስከ መቼ አንቺ ለኔ ብቻ ጥሩ እንጂ እንጂ እኮ ለማንም ጥሩ አይደለሽም። በቃ በቂ ነው፣ ለአንቺ ጥሩ ከሆንኩ እኔ ስለሌላው ምን አገባኝ? ቤንታይም አይደለም ማለት እና ይሄ እንደዚህ ውጥርጥር አድርጎ እንደው ከልብ ልብሽ ላይ እየፈላውን ማለት ነው። ቅርብ ጊዜ እንደሚበርድልሽ ደግሞ እንዳትጠራጠሪ። የምሬ ነው አልማዝ፣ በጣም ሊጠገብ ሽው ነው ማለት ነው። የምሬ ነው በጣም ጠግባለች አልማዝ። እንዴ አልበዛም እንዴ? ቆይ የምር በጣም አበዛችሁ። አልማዝ ምን አደረገችሽ? ምስኪን ቤቷን እንጠቅሻት፣ እህትሽን ገለሽ፣ እሷን እጭ ገደለችው፣ አክስቷን አለሽ ኧረ፣ ብዙ ነገር ኧረ፣ ብዙ ነገር። እስካሁን እኔ የሚቆጨኝ ነገር ፍኖት ለአልማዝ የነገረቻት ነገር ቤቱ በ ሉሊት ስም ነው ባትላት ኖሮ ይሄ ሁሉ ባልተፈጠረ ኑሮ። ሉሊትም እንደምንም ብላ ፋይሉን አጠገባ ብታስቀምጠው እኮ ይሄ ሁሉ ባልተፈጠረ ነበረ። አሁን እንግዲህ ይሄ ፖሊስ ልዕልትን ለማግኘት ሲል ሉሊትን ይጎዳታል እናስወግዳታለን ወላ እያለ ነው ማለት ነው እንግዲህ አያቸው አለለ። ይችን ልጅ በጣም አደገኛ ልጅ ናት። እዚህ ቤት ተመልሳ ከመጣች ግን በጣም ትልቅ ችግር ይፈጠራል። ስለዚህ የሆነ ነገር ማድረግ አለብን። ብቻ ተጠንቀቂ። ሊገሏትም ያስባሉ ሊገላትም ያስባሉ። እና እንደገና ደግሞ አንድ ሂሩት የምትባል አለ የበሽተኛ መሰል፣ ይቅር በለኝ ጌታዬ፣ አለ እሷን ነው የምታማክረው። እንደው ቆፍሬ ለመቅበር እንኳን ጊዜ አላገኘው ምንም፣ በቃ ጊዜ አጣው እያለች እያወራች እንግዲህ ሉሊት ደረሰችባት። እንዴ እማዬ፣ ምን እያለች ነው አለቻት ማለት ነው። ከዛ አንቺ ከት የመጣች ምናምን ብላ ተደናገጠች ማለት ነው። እና ሉሊትዬ፣ እንግዲህ በታሪክ አንቺ ጋር ይሆን እኔ ሌላ ምናው ነገር የለም አልማዝ የሉሊት ብቻ አንባ አይደለም። የዳዊትንም አባት አሰቃይታን የገደለችው፣ ዳዊትን ጎዳና ላይ ወርውራዋለች፣ ሉሊትንም እንደዛው እና በጣም ብዙ ግፍ አለባት። እንግዲህ ደግሞ ፈጣሪ የሚያጋልጣሉ።